የሰላም እናት ወይዘሮ ሜላት የሰላም ህመም ምን እንደሆነ ስላላወቀች ለማወቅ ግን በጣም አታክቷታል። ነገር ግን ሀናን ሀኒዬ እስኪ የሆነ ነገር ልጠይቅሽ አለቻት። ሀናም እሽ ጠይቁኝ፣ ምንድን ነው ብላ አለቻት። ነገር ግን ሰላም እንድትሰማ አልፈልግም፣ የምስጢር እንዳታወጪ አደራ ሀኒ አለቻት። እሺ አለወጣም፣ ጠይቁኝ አለቻት። ቁጭ በይ ብላ ቁጭ ሳደረገቻት በኋላ ግን ሀኒዬ፣ አደራ አሁንም አደራ ልሻለሁ ይህንን ምስጢር ይህን ነገር የመጠየቅሽን ጥያቄ ሰላም እንደሰማለቻት። ከዚያም በኋላ እንግዲህ ሀና በጣም ተጨነቀች። ስለ ሰላም ህመም ስትጠይቃት በጣም ተጨነቀች። ምክንያቱም ተመላሳ ተመላሳ ብዙ ጊዜ አልነገሯትም ለመጠየቅም እሷም አልደከማትም። እዚህ መሀል ሰላም መጣችባቸው። ሰላም ስመጣ ግን ሀናም ደነገጠች፣ ወይዘሮ ሜላትም ደነገጠች። ምን ሆናችሁ ደነገጣችሁ እንዴ? እኔ ስመጣ መምጣት አልነበረብኝም እንዴ? ልነሳ እንደ ልሄድ አለቻቸው። አይ አይደለም፣ ቁጭ በይ አልተደናገጥንም አለቻት ወይዘሮ ሜላት። ከዚያ በኋላ እንግዲህ ለምንድን ነው ያቋረጣችሁት? እየወራችሁ የነበራችሁትን ቀጡ እንጂ ወሬያችሁን አለች ሰላም እሺ ችግር የለም ቀጥላለን፣ ብለው ገና ነውሩ ነገር ጠፋባቸው። እዚህ መሃል ሃና ተነሳችና ሰላምዬ፣ እናትሽ ስለ ህመምሽ የጠየቁኝ ነበር አለች። አይ እንዳትናግሪያት፣ ምን ሆነሽ ነው እያለ ተቻዘ። ወይዘሮ ምራድ ደግሞ ሃናን ጠቀሰቻት። ከዚያ በኋላ አይ ነግራታለሁ ግዴታ። ሰላም እይ፣ እናትሽ ማወቅ አለባት፣ ግዴታ ነው ማወቅ። ከዛ ደግሞ ሰላም ጨነቃት። ሰላም በይ ነገር ረፈቻት። ከነገር ግን ሀና አስተዋይና። አሰላሙ አለይኩም ሰዎች፣ ሰላም አልሐምዱሊላህ ረቢል አለሚን በየለችውበት አላህ ይጠብቃችሁ፣ ሰማችሁ ያብዝላችሁ እያልኩ ድራማ እና በጣም ደስ የሚል አስተማሪ ድራማ እንደቀጠለ ነው። ከድራማዎች ሁሉ የምንወደውና ላይ የምንወደው መጥፎ ነገር የሌለበት በጣም አስተዋይነት ትምህርትም የሚሰጠን ድራማ ይሄ ድራማ ማለት ነው። አብዛሀኞቹ የሚከታተሉት አድናቂ ያደንቃሉ፣ ምክንያቱም ብዙ አዘል ትምህርት አለው። በውስጡም ደግሞ በጣም እንደዚህ የሚያስቸግር ነገር የለውም ማለት ነው ነው መንገድ እንደቀጠለ ነው። ዛሬ እንግዲህ ወይዘሮ ሜላት ሰላምን ለማዋቅ እንግዲህ እታች ላይ ትላለች ሁልጊዜ ሰላም ሰላም ትጠይቃታለች። ሰላምም ደግሞ መናገር ስለማትችል ማተች ይሄን ነገር ያው ይሄን ጥያቄ ባነሰችባት ሰዓት እየተቆጣች ነበር፣ ጸባውን እየቀየረች እያስተናገደቻት ያለችው ማለት ነው። ዛሬ ግን ወይዘሮ ሜላት ሀናን ለመጠየቅ ወስና ነበር ማለት ነው። ሀና ግን እንግዲህ የምትጠራው ሁለቱ እናትና ልጅ ማለት ነው። ሰላማቸውን በቅርብ ስለሆነ ያገኙት ፍቅራቸው በቅርብ ስለሆነ የተመለሰው ሰላምን ማጋለጥ አልፈልግም ያንን ነገር እና የቱም እንድትጎዳ አልፈልግም እና ሰላም ቤተሰብ እንዲኖራቸውና ሰላማቸው እንዲበዛላቸው ነበር የምትማኘው ማለት ነው። ያው ሁሉ ፈተና አልፋ እንግዲህ ዛሬ ላይ ወይዘሮ ሜላት እየመላለሰች ህመምሽ ምንድን ነው እያለቻት፣ ሰላም እያስጨነቀች አልነበር ማለት ነው። በስተ መጨረሻም ወይዘሮ ሜላት እንግዲህ ስራ ይዘው ነበር እና ሀኒ እየመታ ሻይ ነገር ጠጡ ትበረታታ ያላችሁ እያለች ነበር እና አያልፈልግም እያለች ነበር። እስኪ ቁጭ በይል አውራሽማ አለቻት ወይዘሮ ሜላት። ሀነ እሺ ብላ እስቲ ሆነ ጥያቄ ልጠይቀሽ አለቻት። እሺ ጠይቁኝ ምንድን ነው ብላ ደነገጠች ሀኒ ታን እንግዲህ ቁጭ አለች እና ምን ስትል አደራ ግን ይሄን ሚስተር ሰላም እንዳትሰማ፣ አለች። እንግዲህ ያን ጊዜ በጣም ተጨናነቀች ሀኒ። ስለ ሰላም እንግዲህ እንደምጠይቅና ስለ ሰላም ያው ስታነሳባት ተጨነቀለ። ብዙ ነገር ሸፍናለ፣ ብዙ ነገር አድርጋላታለ ለሃኒ ማለት ነው። እንግዲህ አደራ ይሄ ሚስተር ለማን እንደተዋጨ ሃኒ አደራ ብላ ልጠይቃት ስትል ሰላም መጣችባቸው። ሰላም ስመጣ ግን በጣም ነበር የተደናገጡት ማለት ነው። ከዚያ እንግዲህ ቁጭ ብላ እንዴ ምን ሆናችሁ? ምን ሆናችሁ ደነገጣችሁ? መምጣት አልነበረብኝም እንዴ አለች ሰላም። አይ ኧረ ችግር የለውም ብለው አሏት። ከዚያ በኋላ ሰላም እንግዲህ እየወራችሁ የነበራችሁትን ወሬ አቆማችሁ? እሷ ቀጥ ውሃ አለቻቸው። ሀናና እንግዲህ ወይዘሮ ምላት በጣም ደንግጠው ስለሆነ አይ አይ ወሬ አልያዝንም ብለው ውጭ አሉ። ከዚያ በኋላ እንግዲህ ሀንዬ አይ እያወራ ያለ ነው ብላ ሰላም ስለ ህመምሽ እናትሽ ልታወቅ ግድ ነው አለቻት። ያን ጊዜ ግን ሰላም በጣም ነበር የተጨነቀችው። ሀናን እንግዲህ በፊታ እየገረፈች እንዳትናገሪ እያለችን ነበር፣ ግዴታ ማወቅ አለባት እያለች ነበርና ያው ወይዘሮ ሜላትም ሀናን እንደምትጠይቃት እንዳትነግራት እየተጨነቀች ነበር። ሀና ግን ወይዘሮ ሜላት ሀናን ምን እንደሚጠይቋትን ለሰላም ተናገረች። ሰላም ደግሞ እንደትናገር ባ ሀና ጋር ታፈጥባታለች። ሀና ግን አይ እናትሽ ማወቅ አለባት ብላ ስታስጨንቃት በጣም በጣም የተጨነቀችው ሰላም ማለት ነው። ከዚያ በኋላ እንግዲህ ከሀና ምንድነው የሰራችው፣ ትክክለኛ የሰላምን ህመም አልነበረም የተናገረችው። በጣም ጎበዝ ነው እውነት ለወይዘሮ ሚላት እንግዲህ የሰላምን ህመም የማህፀን ቁስለት ነው ብላ እንግዲህ አስረዳች ማለት ነው። የወር አበባ ተባዛባት እሱ ሲባዛ ነው ደም ፈሰሰ። እንግዲህ ሀና የወር አበባ በስቱ የማህፀን እንግዲህ ቁስለት ተፈጥሮባት አለ ደም የፈሰሰ ሲፈሳ ነው ደም ያነሳት ብላ ለወይዘሮ ሚላት አስረዳች ማለት ነው። በጣም እንደዛ ስትላት በሄዶን የተነፈሰችው ማለት ነው ሰላም። በጣም ደስ ሰላም ማለት ነው። እንዲሁም ከዚያ በኋላ እንግዲህ እናትና ልጅ ሰላምና ይዞሮ የሚላትን ጥላቸው እሷ ወደ ስራ ገባች። ኩሽና ገብታ ግን በጣም ነበር የተደሰተችው። እያመሰገነችን ነበር ሰላም ማለት ነው። እኔ እኮ ቅድም እንደዛ ስትይ ልትነግሪያ ነው ብዬ እያለች ነበር። እኔ እኮ ጸላይ፣ አይደለም ጸላይ ረሽኝ እንደ እያለች ነበር ና በጣም እየመሰገነች ነበር። እኔ እኮ እህትሽ ነኝ ማመስገን አይጠበቅብሽም እያለችን ነበር። እና በጣም እየተደሰቱ ነበር። እንደውም ደግሞ ጓደኛው እየደወለ በቁጣት ምን ላደርገው እየደወለ ነው እያለችን ነበር። እንግዲህ አንሽናዋሪው ነው ያለው እያለችን ነበርና፣ በኋላ ግን ስትደውል ለመልሳ ቁራቱ ነው መሰላል ደው አላነሳ። በኋላ ደውልሻለሁ አለ፣ ግን አይደውልም አለቻት። አይ እንግዲህ ኢደ ተደወለ አዋሩ እያለችን ነበር። አይ ኩራታም ነገር ነው ጸባውን አውቀዋለው ስትናት፣ እንግዲህ እንዲሁም ምክር እየሰጠችን ነበር። አንድ ጊዜ ሆነ ሆኖ አለ ታሁን በኋላ ያለው እናሳምራለን ስለዚህ እሱ ይሻለሻል እና ጸበ ወደ ጸበ ያዥ እያለቻ ነበር ነገር ግን የሀናን ፍቅረኛ እየጠየቀቻት እንዲሁም ደግሞ ስለ ፍቅር እየጠየቀች ነበር አፍቅረሻ እንዴ ፍቅር ጓደኛ አለሽ እንያቸ ነበር ኧረ እኔ የለኝም እንዲህ ያለ ነገር እያለች ነበር እንደው ሀኒዬ እኮ ታስቃለች እና ኧረ እኔ እንዲህ ያለ ነገር አላውቅም ችግር የሁሉ ታውቂ የለ እንዴ ታውቂ የለ እያለች ነበር ነው እንዲሁም ጓደኛዋን እሱ እየለመርሹ ነው ያዥ፣ ሁለት ሶስት ቦታ ማለት ጥሩ አይደለም። እሱን የለመርሹ ለመርሹ ይሻለሻል፣ ይያጃ እየመከረቻ ነበር ማለት ነው። ከዚያ በኋላ እንግዲህ የእሷ ጓደኛ የሰላም ጓደኛ ደግሞ ሀና እንደሚፈልግ እንግዲህ ትግል እያደረገ ነው። እሷም ስልክ አላነሳችልን በዚህ አጋጣሚ ደግሞ እዚህ ጋር ያው ጆሮ በጣም ያሳዝናል በእውነት ማ የጆሮ ታሪክ ተህፃነቱ ጀምሮ ያለውን ታሪክ እያሳየ ነበር። አንዳንድ ጊዜ ጆሮ እንግዲህ የሀናን አባት እንግዲህ ሕክምና ብሩን ደግሞ ጨምረውባታልና በጣም የተጨናነቀች እየነገረችው ነበር። ጆሮም እንግዲህ ሀናን ማገዝ አለብኝ እያለ እያሰበ ነበር ማለት ነው። እንደምንም ብሎ ከአባት ከአባት እያወጋ ሄዱ ብር ለማንጣት እየሞከረ ነበር። ነገር ግን ዛ በመሄድበት ሰዓት ጆሮ በጣም ነበር አባትየው የደበደበው እና እየመለሰው ማለት ነው። በጣም ያሳዝናል ጆሮ ከህፃንነቱም ጀምሮ እንግዲህ ጆሮ እናትና አባቱን ያላገኘ እና በየቲምነት ያደገ በጣም ብዙ መከራ ያሳለፈ ያልተማረ መማር ትምህርት ቤትም መሄድ ቻንስ ያላገኘ በጣም ያሳዝን ልጅ ነው ማለት ነው። በጣም ነበር አባትየው ሲያሰቃየ የነበረው በልጅነቱ ራሱ ማለት ነው። በጣም ነው ማሳያዘንኩት እንግዲህ፣ እዚህ መሀል ምንድን ነው የተፈጠረው? አባትየው ጭራሽ ነበር ያባረረው ራበኝ። እንግዲህ እስከዛሬ ህይወትን መራሁን ግን አሸነፈች መጋር ወኛለ ሲለው እየመታ ነበር ያባረረው ማለት ነው። ጆሮ በጣም ያሳዝናብ ብሆን ማለት ነው ላዊ ሰዎቻችንን ይጠብቅልን። ከመጥፎ ነገር ሁሉ አላህ ይጠብቅልን። ቤተሰብ ማለት አንድም ለጊዜ እንደዚህ ሰናይ የቤተሰብን ሀቅና የቤተሰብን ምንነት እናቃለን ማለት ነው። ስንቶቻችን እንደዚህ ሳናቅ በቤተሰቦቻችን እያደግን ነው። የቤተሰቦችን መጥፋት ሲጣፉ ምን ችግር ያጋጠመን ምናምን ነው ሲጎለብን ሁሉም የሚያውቀውና ጆሮ በጣም የሚያሳዝን ልጅ ነው። ሀኒም መንገደት የሰላም ጓደኛ እየፈለጋት ነው። ቀጣይ እንደሆነ እንጠብቃለን። ውድ ቤተሰቦቼ በየ